የእሷ ጊፍተሮች ቢኖሩና እሷ ጊፍት ተሰጥቷት ጎረምሷ ጊፍት ተሰጥቷት እውነታውን ነው የምነግራቸው። ጊፍት ተሰጥቷት ብታሸንፍ ኑሮ እኔ ልታሰድበኝ ነበረ። አርላ ቤተሰብ ልታሰድበ ጊፍተር ቢኖራትና ቢሰጣት ኑሮ ለጎረምሷ ቢሰጣት ኑሮ ሄለንም ልትቀጣት የነበረው ፀጉሯን መቁረጥ፣ ቴሌቪዥኗን መስበር፣ ከዛም በኋላ ደግሞ እኔን ወታ በአፏ እንድትሰበኝ ነበረ። ሊያሾ እንደዚህ እንደዚህ ሊያሾ የቱርክ እንደዚህ ሊያሾ የሽማግሌዎች እንደዚህ ብለሽ ትያለሽ። በዚህ ነው ዲል ያደረጉት። እንደውም ይልን አልልም ስትል እኔ እዛ ቁጥር እያለሁ አይደለ ጋይስ እኔ ዛን ያለውት በይ ችግር የለውም አልኳት። ምክንያቱም ሙያ በልብ ነው፣ ቤተሰብ ሙያ በልብ አይደለ? ቆይ ሙያ በልብ አይደለ? ሙያ በልብ አይደለ? ከዛ እሷ ልትቀጣት የፈለገችው ያን ነው። ፀጉሯንም እንደማትላጭ አውቃለሁ፣ ቴሌቪዥኗንም ቴሌቪዥኑንም እንደማትሰብር አውቃለሁ። ልትል የምትችለው ይሄንን ነው፣ ልትልላት የምትችለው አልጨውትም አትበይ፣ እቀጣለው። ያ ችግር የለውም አልኳት። ከዛ እኔ ቁጥብዬ እየጠበቅኳት ነው ተሰብስበ እየጠበቀች ነው ያችን ነገር እኔን እንድትልላት ማለት ነው። ስለዚህም ያለኝ አማራጭ ያለኝን በሙሉ ለሄለን መስጠት ነው፣ እንድታሸንፍ ታይሚንግ እየጠበቅኩኝ። ደብላይ ቤተሰብ ኖርማል ላይ ነው። ልክ ሊጨርሱ ሲሉ ነው የሰጠኋቸው። ብዙም አላቅም እኮ ጋይስ እኮ አይደለም ደብላይ አይደለም። ሊጨርሱ 30 ሰከንድ ምናም 3 ሰከንድ ምናም ሲቀረው ነው አምለቅላት የነበረው። አደለም እኮ ልክ አንደኛው እኮ እንደውም እሱ አርባ ስምንት ምናምን ሆና ነው ገብቼ የሰጧት። አንደኛው ላይ ማለት ነው አንደኛው ላይ እንኳን ያኛውም ላይ እንደዛ ደብል ላይ አይደለም የሰጧት። እሷ ልትፈልግ ልታረግ የነበረው ሲያቅን የሰጥሻት እኮ ልታረግ የነበረው እኔ ልታሰድብ ነበረ ዲል ያደረገችው። እንደውም ይህንን አላረግም ስትል እኔ አድርጌ ችግር የለውም። እንኳን ኪሱን የሚተማመን ሰው ቀብረብር ብሎ ይነገራል። አሁን እኔ ባይኖረኝ ና ባልተማመን ኑሮ ቀድሞኑ ገብቼ አድርጊም አልላት በይም አልላት። ዩ ሲ ጋይስ ባዶ ብር አካውንቴ ባዶ ቢሆን አካውንቴ ላይ ገንዘብ ባይኖረው ኑሮ እንዳትይ ነበር ምላት ሄለን፣ በዚህ እንዳትይ እኔን ከእናንተ ጨዋታ ውስጥ አውጪ። ምክንያቱም እኔ ጊፍተር አይደለሁም ጊፍት አልሰጥሽም የእኔ ስም እንዳታነሺ ብዬ ወጣ ነበረ። ግን አይደለሁም ስለነበርኩ ችግር የለውም ተዝናኝ፣ ተጫዎች፣ ተያት አልኳት። ስትቀጣ ጋይስ በግላ ብሬ ተሰጠሽ አልቀጣም ትላታለች አንበሳን ያህል ነገር ወርዶላት ጋይስ ትቀጥልና የሆነ ነገር ታፋፍራለች በዛ ላይ ደግሞ በጣም አልቃሻ ናት በጣም የሚያስቀኝ ነገር ደግሞ ሙዷ ወይኔ የትግሬ አልቃሻ ያዩት እኮ እሷን እኮ ነው ጋይስ ትግሬዎች እኮ አያልቅሱም ትግሬዎች ያልቅሳሉ ሚዲያ ላይ ቁጭ ብሎ ጋይስ አይታቸቸው ታውቃላችሁ ሲያልቅሱ ቤተሰብ ግን አይታችሁ ታውቃላችሁ? ትግራዊን ወጥቶ ሲያለቅሱ ሚዲያ ላይ ያውም ለጌም እያለ ሲያለቅ አይታችሁ ታውቃላችሁ? በማነ አይታችሁ ታውቃላችሁ? እስኪ ንገሩ። አላውቅም ነው የትግራ ዋይን አልቃሽ አሷን ያየን ለጌ ብቃ ጊፍት ካሰጠ ሰርጀሪ በጭቅጭቅ፣ ወይ እናቴ ሰርጀሪ በጭቅጭቅ። ይችኛዋ በንባ ትላለች፣ ነጣ ነው። ከዛም ልክ ባይዘው የምታለቅሰው ለምዱ ተቃላች ጊፍት እንዲሰጧት ነው፣ እግዛ ጊፍት እንዲሰጧት ስቅስቅ ብላ ታለቅሳለች። ጋይስ ጌታት ጌታ በጣም ነው ዝናናባት። ከዛም በዛ ላይ ደግሞ ታፋፍራለች። የምር በዛ ላይ ነው አፋፋሪ ነ አትቀጣም። እሷና ሰርጀሪ ጌም ያበላሻሉ። ገብርኤል ለና በቃ ጌም ሲጫወቱ ማየት ያለባቸው። ፖፖን እንትናን፣ ማሜን እና ደግሞ እንትናን፣ ማነው ስሟ ስሟ ማን ነው? ሄለንን ሄለን ለከስት ዚ ሲኔ ከአቦ አሊያ ነው ምን የሚባለው ከአቦ አብዲ ጋር ትጫወት ነበር። ኖ ዞር በይ። ሰዎቹ ደግሞ ጠጋ ጠጋ ያለችው ጌሙ ልጀምር ነው እኔ እኔ እኔ የኬኳ ናት እኔ ጠብራራ ጎንደሪ እኔ እኔ የጋይንቷ እኔ እኔ እኮ እኔ ሻወር ገብቼ ገላኝ ታጥቤ ለእናንተ ላሳያችሁ እኔ በርበሬ ልቀባ ከዛም እኔ እንቁላል ላፈርስ እኔ የጋይንቷ እኔ የውዴ ምርጤ ልጅ እኔ እኔ ይዶን ኖሚ ስለማታውቁኝ እኮ ነ ይዶን ኖሚ ይዶን ኖሚ አታውቁኝም እኮ ለዛ ነው። እንደዚህ ብዬ ስነግራችሁ ደግሞ በኮንፊደንስ ነው የምነግራችሁ። እኔ ጎንደሪዋ እኔ የጋይንቷ እኔ እንደዚህ አይነት ነገር ላደርግ አደባባይ ላይ ወጥቼ በርበሬ ፊቴን ተቀብቼ ልለምናችሁ እናንተን፣ እግዚአብሔር የምለምንበት ደረጃ ላይ ሲያስደርሰኝ ጸጥ አድርገኝ ሁሌ ነው የምለው። ባይዘዌ ብዙ ጊዜ ይህንን ቃል ስናገር፣ ሊያሾ፣ ለምንድን ነው እንደዚህ የምትይው? እግዚአብሔር እንደዚህ አይነት ልመና ደረጃ ሲያደርሰኝ ጸጥ ያድርግ።